ለመጠናል ጤና ይስጥልኝ። እንደምናላችሁ? ውድ ቻናል ተከታዮቻችን የልጆች ና ልጆች ጉዳያችን ሲንግል ፓረንቶችን እንዲሁም ትዳር ጓደኛ የተለያዩ ሀሳቦችን እያነሳ ምንወያይበት ቻናላችን ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቤተል ነው። እንዴት ናችሁ? ዛሬ ደግሞ በአንድ ሀሳብ አምጥቻለሁ። ልታገቡ ስትፈልጉ ወይም ልታገቡ ስትመርጡ ጠላታችሁን እንዳታገቡ ጠላታችሁን አግብታችሁ እድሜ ልካችሁን የዝቅታ ህይወት ስትኖሩ እንዳትሄዱ የሚል ርስ ነው የመጣሁት። ምን ማለት ነው? ጠላት ሰውን ይታገባል፣ ጠላት ሰውን ምናምን የተለያየ ሰብት ላነሱ ይችላላቸው። እኔ ግን መልካም በሚመስሉ ጠላቶች መሀል ተከበን የምንኖርበት የህይወት አጋጣሚ ስላለ ያንን እንድናስተውል ነው ዛሬ የመጣሁት። አንዳንድ ጊዜ እኛ ስላፈቀርን እኛ ስለወደድን እኛ ስለፈለግን ልክ የሆነን ሊመስለን ይችላል። ግን ደግሞ በዛ መንገድ ስናል ጠላታችንን አግብተን ልንኖር ስለምንችል ልናስታውል ይገባል እንዴት ነው ታዲያ ልንለው የምንችለው እንዴት ነው ታዲያ ልናውቅ የምንችለው ልትሉ ትችላላት ይህንን ሀሳብ ስናነሳ አንዳንድ ጊዜ የምናፈቅራቸው ሰዎች ማን ናቸው ምንድን ናቸው ለእኛ ምንድን ነው የሚፈልጉት ከኛ ምንድን ነው የሚፈልጉት የሚለውን ነገር ማወቅ አለብን ከእነሱ የህይወት ስታንዳርድ ከምንኖረው እያንዳንዱ ነገር ጋር እኛ ጋር ሲመጡ ምን አስበው ነው የመጡት? ምን ፈልገው ነው የመጡት? የእኛን ህይወት ከፍታ ሲፈልጉታል ወይ የሚለው በደንብ ማጥናት አለባት። ያንን ስታጠኑ ጠላት ናቸው ወዳጅ ናቸው የሚለውን ትለዩታላችሁ ማለት ነው። አንዳንድ ጊዜ በጣም የሚገርመኝ ትዳሩ ስንገባ ወይም ጓደኝነት ነው እያለን በጣም የወደዱን እየመሰሉ ግን ጠላቶቻችን ሆነው ህይወታችንን ዝቅ ብለን እንድንኖር የሚያደርጉን የወዳጅ ጠላቶች አሉን ማለት ነው። ይህም የምናገባቸው ሰዎች ናቸው። እንዴት? ለምሳሌ ጓደኞች ይኖሩናል። የሴት እችን ጓደኛሽን አልወዳትም። ከምን ተነስቶ ለምን? ምክንያቱም ያች ጓደኛ የምትሰራ ከሆነ ያች ጓደኛ ራሷን የምትጠብቅ ከሆነ ያች ጓደኛ የምትማር ከሆነ ራሷን አብዴት የምታደርግ ከሆነ የተለያዩ አዳዲስ ቆንጆ የህይወት ስታይሎችን የምታይ ከሆነ የምታራምድ ከሆነ ለእኔ መታሽር የምታደረግኝ ከሆነ ወይ ወይ፣ እችን ጓደኛሽን አልወዳትም፣ ቀሽቃዣ ንስትን ደስ አትለኝ ይሉናል። ቀስ ብለው በወዳጅ ጠላት ሆኖ እነዛን ሰዎች ከህይወታችን ያስወግዱብናል ማለት ነው። ልማር ስ ወይ ወይ ወይ ምን ያደርግልሻል ትምህርት፣ ይኸው እኔ እየሰራው ነው፣ እኔ እየተማርኩ ነው። ምን ያደርግልሻል አንቺ? ይሉናል። ይህ እኛ የወደዱን ይመስለናል፣ እኛ ላይ የሚያሰቡ ይመስለናል። እንዳንለፋባቸው፣ እንዳንደክመባቸው ያሰቡልን ይመስለናል፣ ግን አይደለም ይሄ የወዳጅ ጠላት ነው። እንዳትበልጭው ከፍ እንዳት ስትበልጩ ማሰብ ትጀምራለሽ። ማሰብ ስትጀምሪ ምን እያሰበልሽ እንደሆነ የቱ ጋር እንዳቆምሽ የአንቺ ቦታ እሱ ህይወት ውስጥ የቱ ጋር እንደሆነ፣ አንቺ ህይወት ውስጥ ለምን እንደመጣ ማወቅ ትጀምሪያለሽ። ያን ማወቅ ስትጀምሪ ከእሱ ህይወት ያለ ማንም ምክርና ያለ ከልካይነት ሮጠሽ ለማምለጥ ትሞክሪያለሽ። ያ ግን እሱ ህይወት ውስጥ እንዳይሆን ሲል ምን ያደርጋል? ልማን ይቅርብሽ እኔ ያለሁ ይላል። እንደ ስራ እኔ ያለሁልሽ ምን ጎደለብሽ? እያሟላሁልሽ ሁሉ ቤት ውስጥ እያለ ሁሉ ሙሉ ሆኖ ምን ኮሎብሽ ነው ስራ የምትይው ወጥቶ ለመልፋት? ሰው እንደዚህ እንደዚህዚላ እኔ ያለሁ እኮ ይልሻል። ግን አይደለም በራሶች ፕሮቫይድ አድርገሽ የምታመጩ ነገር ካለ በራሶች ፕራውድ እንደምትሆኝ ከሌሎች ሰዎች ጋር ፍሬንድሽፕነት እንደምትመሰረት፣ ኑሮ እንዴት እንደሆነ፣ ማህበረሰቡ እንዴት እንደሆነ፣ ያ ሰው ስለ አንቺ ምን እንደሚያስብ አመለካከቱ እንዴት እንደሆነ፣ አካሄዱ እንዴት እንደሆነ ማጥናት ማወቅ ትጀምሪያች በጣም ብዙ ጊዜ ሴቶች የማናስተውለው ነገር ትዳር ውስጥ ስንገባ ጠላቶቻችን አግብተን የምንቀመጥበት ዋነኛው ነገር ለእኛ ያሰቡ እየመሰላት ግን እኛን ደግሞ ቁልቁል የሚጨምሩ ሰዎች ጋር አብረን ስለምንኖር ነው እንድንማር ማይፈልጉ ጓደኞች እንዲኖሩ ማይፈልጉ ስራ እንድንሰራ ማይፈልጉ እንድንወጣ ማይፈልጉ ቆንጆ ልብስ ለብሰሽ እንኳን ዜች ሌላው ሰው ዋው ዋው የሚልልሽ ነገር ከሆነ ምንድን ነው ዛሬ ያለባበስሽ እኔ ደስ አላለኝ አንቺ ተወጃዳ ተወጃዋለሽ ስለምትወጁ እሱ ያወራሽ ነገር እሱ ያለሽ ነገር እሱ የተናገረሽ ነገር ሁሉ ልክ ስለሚመስልሽ ልክ የሆነ ስለሚመስልሽ አንቺ ከሕይወትሽ እሱ አልፈልግም ያለውን ነገር በሙሉ ታስወግጅ እና መጨረሻ ላይ ብቻሽን ትቀሪያለሽ። ወደዚህም ስትዞሪ እሱ ነው፣ ወደዚህም ስትዞሪ እሱ ነው፣ ወደዚህም ስትሄጂ እሱ ነው፣ ከዛም ከኋላም ምስሽም ስትመለከቺ እሱ ነው። ስለዚህ ምርጫ ስለሌለሽ በሱና በሱ ብቻ ተከባሽ ዝቅ ያለ የሆነው ሕይወትም ስትኖሪ ህይወትሽን ትጨርሻለሽ ማለት ነው። ይህ እንዳይሆን አስተውሩ። ጓደኝነት ላይ ያላችሁ ማስተዋል ትችላላችሁ። የምታደርጉትን ነገር አፕሪሼት የማያነጋችሁ እዛው የምትሄዱበትን መልካም ጎዳና ልክ ነሽ የማይልሽ ከሆነ ጥሩ ላይ ጓደኞች ላይ መመለስ መቻል አለብሽ። ካላለሽ ጥሩ ሰዎች ህይወትሽ ሲመጡ እነዚዎች አያስፈልጉሽም እነዚዎች መልካም አይደሉም ብሎ ላንቺ ከህይወትሽ ከሆነ ስትሰሪ እድገትሽን የማይፈልግ ከሆነ ስራ አብዴት ስታደርጊ ለምን የሚልሽ ከሆነ ዩኒቨርሲቲ ማስተር ሲሚያሰጠ ድግሪ ይበቃሻል የሚል ከሆነ ይሄ ሰው ለአንቺ ወዳጅ ሳይሆን ጠላት ነው። ስለዚህ እዛ ጋር ነው ግንኙነትሽን ማቆም ያለብሽ። በምንም ታምር አንድ ሰው ለአንድ ሰው ሲያስብ አንድ ሰው አንድ ሰው ሲወድ ሲፈልግ የዛን ሰው እድገት ጥንካሬ፣ እንዲሁም ደግሞ አልፎ መሄድ መሻገርን ይፈልጋል እንጂ አይ ይህኩም ምን ያደረግልሻል፣ ምን ያደረግልሻል የሚባል ነገር ህይወት ውስጥ የለም። በምን ያደረግልሻል ከጀመሪያ ህይወትሽን ጋር ያ ሰው ባሉ ሳይሆን ጠላትሽ ነው። ጠላትሽን አግብተሽ ስትኖሪ ለራስሽ ጥሩ ባል ሳትመርጪ ለልጆችሽን ጥሩ አባት ሳትመርጪ እድሜ ልክሽን እየዬ እንዳልሽ እያልሽ እንዳትኖሪ፣ መጀመሪያ አሁን እንድታስተውይ ነው ይህንን የምነግራችሁ። ስለዚህ ጠላቶቻችሁን አግብታችሁ እንዳትቀመጡ እነዚህን አሁን ያነሷላችሁ ነጥቦች አሉ። ምን ካላችሁኝ በድጋሚ ስመጣ፣ ያ ሰው ስትማሪ ማይወድ ካለሽበት ደረጃ አንድ ከፕስ ፕሽት ማያረግሽ ከሆነ ጓደኞችሽን ማይወድልሽ ከሆነ መትለብሽና ልበብስ ማያከብርልሽ ከሆነ መልካሙን አስተያየት ማይሰጥሽ ከሆነ መልካም ነገር ስታደርጊ ሁልጊዜ ንቀፌታ ከሆነ በሰው ህይወትሽ ላይ ጭራሽ አያስፈልግሽም ማለት ነው። ምክንያቱም ስታገቢ ባል ሳይሆን ጠላት ስለሚሆንሽ። ስለዚህ ዛሬ ምላችሁ ባል አገባል ብላችሁ ጠላት አግብታችሁ እንዳትቀመጡ በማስተዋል እንድትሄዱ ስል እንደገና እነግራችኋለሁ ማለት ነው። ቀን በቀን በህይወት ተለት ተለት ፀጉርሽን ተሰሪ ምን ያደርግልሻል፣ ስለጋር ሰምትሰብት ሲሆን ታጠቢዎች ስትዝም ብለሽ አሁን ቤት ውስጥ ተንጨባራ ስትንቀሳቀሽ፣ ቤት ውስጥ ተርመጥምጠ ስትንቀሳቀሽ የማይነግርሽ አብሮሽ እያለ ቆንጆ ሆነች ስትወጪ፣ ዊኬንድ ነው፣ እስቲ ዛሬ ከጓደኞች ጋር ወጣለ ዊኬንድ ነው፣ ዛሬ እስኪ ነቃ ካሉ ጓደኞች ጋር አብረሽ እንድታሳልፊ ፈቃድ ማይሰጥች ከሆነ ያ ሰው ጠላትሽ ነው። ምክንያቱም ያ ሰው አንቺ ህይወት ውስጥ የመጣው አንቺ አንድ ሰው ሲያገባ ወይም አብሮ በትዳር ውስጥ ሪሌሽንሽፕ ሲፈጥር አንዱ አንዱ ሊደግፍ፣ አንዱ አንዱ ጋር አብሮ ሊሆን፣ አንዱ አንዱ እንድክመት ሊሞላ፣ ሊደጋገፍ የጎደለውን ነገር አይቶ ይሄ ልክ ነው ይሄ ልክ አይደለም ሊል እንጂ አይ ልክ አይደለም፣ እያለ እራሱን ብቻ በበላይነት እየመራ መኖር የሚፈልግ አንቺ ቤት ውስጥ ቁጭ ብለሽ የእሱን እና የእሱን ምግብ እንደገና ፍርዶችና ከብዶች ጋር ብቻ እንድትታገ የሚያደርግ ሰው ከሆነ ይሄ ባል አይደለም፣ ባል ሊሆንም አይችልም። ግን ደግሞ ትዳር ገብታችሁ ትዳር ከማፍረሳችሁ በፊት እኚህ ነገሮች ጓደኝነት ላይ ያላችሁ ማስተዋል ትችላላችሁ። ጓደኝነት ላይ ያላችሁ አስተውሉ። ትዳር ውስጥ ገብታችሁ ትዳር ልጆቻችሁን በተናችሁ ዋጋ ከፍላችሁ ዛሬ ጓደኝነት ላይ ሰው ወደ መጣው ለምንድን ነው? ጠላቴ ነው ነው ፈልጎ የመጣው ጠላቴ ነው። ለምንድን ነው እኔ እኔ ትዳራችሁ ሞልታችሁን በቀና ሰው ሞልታችሁን እንደተመሰረቱ ስል ዛሬ በአክብሮት እበክራቸዋለሁ ማለት ነው። ይህ ልጆችና ልጆች ጉዳዮች ነው። እንዲህ የተለያዩ ሀሳቦችን እያነሳን እንወያያለን፣ እንመከርበታለን። እናንተም ሀሳባችሁን ከስራ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተል ላይ